አምስቱ በጣም አስፈሪ እና ልብ አንጠልጣይ ቦታ። ትንሽ ከተሳሳትክ ህይወትን የምታጣበት መንገድ። እንደዚህ አይነት ቦታ ለመንዳት ምን ያክል ደፋር ነ እስካሁን ብዙ አስፈሪ ነገር አጋጥመው ሊሆን ይችላል። ይሄኛው ግን ከነሱም ይብሳል። በዓለማችን ላይ የሚገኙ አምስት አስፈሪ መንገዶች ቦታዎችን ከማየታችን በፊት የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቀለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። አንደኛ የጉሊያንጉል ዋሻ መንገድ በቻይና ይህ መንገድ መንገድ በታይሃንግ ተራሮች ውስጥ የተቀረጸ ሲሆን በጣም ጠባብ እና አደገኛ ከፍታዎች አሉት። በተጨማሪም ከፍተኛ ቁልቁለት ያለውና ለአደጋ የመጋለጥ እድሉም በጣም ከፍተኛ ነው። ሁለተኛ፣ የቦሊቪያ ሰሜናዊ ዩንጋስ መንገድ። የሞት መንገድ በመባል የሚታወቀው ይህ መንገድ በተደጋጋሚ በሚከሰትበት የመሬት መሸራተት፣ በየአመቱ ቢያንስ 300 ሰዎች በዚህ መንገድ ላይ ህይወታቸውን ያጣሉ። ሶስተኛ፣ የስቴልቪዮ መንገድ። ይህ መንገድ ከ9045 ሜትር ከፍታ በላይ የሚገኝ ሲሆን ከፍተኛ ቁልቁለትና አደገኛ ጠርዝ አለው። ኮንሰርቱ መጨረሻ ላይ ጣሊያንን በሰፊው ማየት ስለሚቻል በብዙ ቱሪስቶች ይጎበኛል። አራተኛ የፓኪስታን ወይም ቻይና ኮራኮረም ሃይዌ። ይህ ሃይዌ ቻይናን እና ፓኪስታን የሚያገናኝ ሲሆን በአደገኛ የአየር ሁኔታው ይታወቃል። ይህ መንገድ በጣም ጠባብ በመሆኑ በአንድ ጊዜ አንድ ተሽከርካሪ ብቻ ማለፍ ይችላል። አምስተኛ የአትላንቲክ መንገድ። ይህ መንገድ በድልድይ በርካታ ደሴቶችን የሚያገናኝ ሲሆን በውቅያኖስ ላይ የሚከሰቱ አደገኛ አውሎ ነፋሶች እና ትላልቅ ሞገዶች ለአሽከርካሪዎች ከፍተኛ አደጋን ይፈጥራል። በቀጣይ ኢትዮጵያ ውስጥ የሚገኙ አምስት አደገኛ መንገዶች ሲሰራ የምትሉ ኮመንት ላይ አሳውቁ። እንደዚህ አይነት ከመኪና ጋር የተያያዙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።